ሚዜዎች ቁጥር ብዛት አጀብ ያሰኘው ሰርግ በአሜሪካን እየተደረገ ነው። ከታዲያ ታዲያስ አዲስን እያዳመጣችሁ ነው። ቀደም ሲል እንግዲህ በሚዜዎች ብዛት አጀብ ያሰኘው ሰርግ ስንል ነበረ። የምናዊ ሰርግ እንደሆነ አላውቅም። ምናልባት ከዚህ ቀደም በጣም ብዙ ሰዎች አንድ ላይ ጋብቻ ሲፈጽሙ ወሬ ሆኖ ይወጣል። እንደዚህ ብቻ ለየት ለየት ያሉ ሰርግ እንጂ በሚዜ አላውቅም። እንግዲህ ከአሁን በፊት የማስታውሰው እንግዲህ የገዛኛ ብራን ሰርግ ይሆን መስለኛል፣ በቬሎ ርዝመት በቬሎ ርዝመት። አሁን ደግሞ ይሄኛው ምናልባት ኢትዮጵያዊ ጊነስ ላይ ሊሰፍር የሚችል ከኢትዮጵያ አንደኛ ይመስለኛል። ቁጥሩን ኢትዮጵያ ናቸው እንዴ? ኢትዮጵያ ናቸው ይኛው እና ሰርጋቸውን እንዴት ያደረጉት? ኧረ ተይኝ እኔ እንጃ። እንግዲህ አሁን ሙሽሪትና ሙሽራው ሽርሽር ላይ ናቸው። ያው የቀኑ ጉዳይ እኛ ጋር ማታ ሲሆን እነሱ ጋር ቀን ነው። ስለዚህ ምናልባት ሙሽሪት የምትችል ከሆነ እናወራታለን። በሚዜ ሳይሆን እኔ እንጃ። እንግዲህ ሚዜዎቹን ቁጥር ሰማሁትና ይሄን ያህል ሚዜ ካለ ማን ነው የተጠራው ነው ያልኩት። እና ምን ያህል ሚዜ ናቸው? እኔ ሀያ አምስት ሀያ አምስት ማለት የሁለቱ አንድ ላይ ሀያ አምስት

ብቻ ለየት ያለ ነገር ነው። ይህን ሰርግ ለየት የሚያደርገው ምን ምንድን ነው? ሙሽሪት መስመር ላይ ስላለች ወይዘሮ ጤና አዳም ትባላለች። ከእሷ ጋር አጠር ያለ ቆይታ ባረግስ ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ ወይዘሮ ጤና አዳም የእናንተን ሰርግ ለየት የሚያደርገው ነገር ምንድን ነው ሊባል ይችላል። ከዛን ጀምር እስኪ። ለየት ያደረገው ያው ብዙ ጓደኞች እነቶች ቤተሰቦች በላይቴ ላይ ለረጅም አመት አብረውኝ ያሉ ሰዎች ስለነበሩ አንዱን ከአንዱ መለያየት የምችልበት እንትን ላይ ስላልነበር ያለኝ አማራጭ በቃ እንደዚህ ልጆቱ በልጅነታቸው ጓደኞች እነቶችም ምንም ከከሌ ከከሌ የምለየ ሰው ስለሌለኝ ነው። እኔ የሰማሁት ሀያ አምስት ሚዜ ነው ሰርጉ ላይ ያለው የሚለው። ወንድም ሴትም ወንድም ሴትም፣ ሀያ አምስት ነው። ጊነስ ላይ እያየሁ ነበረ ጊነስ ላይ ስሪላንካ ውስጥ ትልቁ የተመዘገበው ሀያ አምስት የወንድ ሚዜ ያለበት ነው። የሴቶቹ ቁጥር እንኳን ከአንቺ ይጨምራል። እና አንዳንድ ብትጨምሪበት እኮ ልትሰብሪው ትቺ ነበረ ጊነስ ላይ ነበረውን እና ስድስት የምርቷሳ ሁለት ናቸው። እንደገና ደግሞ ህጻና ቤተምንና ጓደኞቻ ግን በሙሉ በአበሻ ቀኝት ያው በባህል ልክ ናቸው። አንዳንዴ እንዲህ አይነት ነገሮች ሲታሰቡ እንዴት ነው የሚዜው ቁጥር በበዛ ቁጥር የሚዜው መኪና ወንዲህ ወጪ አንድ ላይ ይታሰባል ይመስለኛል። ብዙዎች ሚዜዎቻቸውን የሚያሳንሱት ከወጪ አንጻር ነው እና አልከበደሽም ወይ? አዎ አክቹዋሊ ሁሉም ማለት እችላለሁ ራሳቸውን የቻሉት እንድ ነገር እና በሊሞም ሆነ በምንም አይነት ወጪ በጣም ብዙ ቤተሰብ ና ህብ ወዳጅ ጓደኛ ይችላሉ። ብዙ እሱ በብዙ ነገር ተባብረውኛል እና እሱ ነገር ብዙም አሳሳቢ አይደለም፣ አልነበረም ለኔ ከምግብ ከቀለበ ከምን ሁሉም ነገር ጓደኞቼ፣ ቤተሰቦቼ፣ ወዳጆቼ በላይ ከላይ ያለ ሰው በሙሉ ነው ያደረገልኝ። እና በህይወት እያለሁ ሴሌብሬት እያደረግልኝ ነው ሳልሞት ለፋሚዎችን ብትል ከላይ ተታሻልኝ ከአቶ መሀሙድ ጀምሮ ምናምን አለ ሁሉ ነገር ጉራጌ ባህል ሲመለሽ የምንሆነውን ነገር በጣም በጣም በቆንጆ ነው። ጤና ዳም አሜሪካን ሀገር በጣም ተወዳጅ የሆነ ሬስቶራንት እንደሆነ አቃለሁ። ምናልባት እንግዲህ በጣም እኛ በዚህ አጋጣሚ የምንለው እንኳን ለዚህ ቀን አበቃሽ ነው። ለየት ባለ መንገድ ጓደኛን ከጓደኛ ላለመበላለጥ ሀያ አምስት ሀያ አምስት ሚዜዎች። ይሄ ውሳኔ ያንቺ ነው የባለቤትሽ ነው። ምክንያቱም የሚከብድ ውሳኔ ይመስለኛል። የእኔም የባለቤት ውሳኔ ነው። ባለቤቴ ኢትዮጵያዊ ነው። እሱ ከቦስተን ነው፣ እኔ ከዋሽንግተን ነው። ባለፈው አራት አመት አብረን ነ ያለ ነው እና የእሱም ቤተሰቦች የኔም ቤተሰቦች ሁሉንም ቀላቅለን ነው። ሴቶቹ የኔ ናቸው። ወንዶቹ ግን የእሱም ወንድሞች ጓደኞቹ እና የእኔም ፋሚሊ በሙሉ ተጠቃለው። ሌላው ምናልባት ከሙሽሮቹ በፊት ሚዜዎቹ ናቸው የሚገቡት። እና እያንዳንዱ ሚዜ ሲገባ አምስቱ እንኳን ሚዜ ሲገባ ጊዜ ይወስዳል። እና ሀያ አምስቱ ሚዜ ሲገባስ የተለየ ጥናት አለው ወይ? አሁን ምን እንዳደረግን ታውቃለህ? መድኃኔዓለም ቤተክርስቲያን ደብረገነት መድኃኔዓለም ነበረን እና ዊ አር ቬሪ ኦርጋናይዝ። በጣም በሚገርምህ አይነት ታይማችን በጣም በታይሙ ገብተን ጠሎ ጨርሰምን ብለን አሁን ፒክኒክ ላይ ነን። እንደውም ፒክኒክ ከሰዓቱ በፊት ነው የደረስነው። ሲገቡ ሁለት ሁለት እየሆኑ በአንድ ጊዜ ነው የገቡት፣ ትልልቆቹ ትንንሾቹም። ግን ሶፋር ምንም ችግር አልገጠምንም። ማታም ቢሆን እንደዚሁ በታይማችን እንጠብቀን በጣም በፕሮግራም ብለን ኦርጋናይዝ የሆነናል አልተቸገርንም። አንድ ሰዓት ባልሞላ ጊዜው። እንግዲህ እዚህ ላሉት ቤተሰቦች ላልጠራሻቸው፣ ምክንያቱም ጠይቃት ተብዬ ነበር። አባትሽ በጣም ዝነኛ ለኢትዮጵያ ብዙ ያደረጉ ጀነራል እንደሆኑም ሰምቻለሁ። ስለ አባትሽ እስኪ ትንሽ ንገርኝ። ያው የኔ አባት ይልማ ሽበሽ ይባላል እና ያው ስልሳዎቹን ሲረሽኑ አብሮ ከገደሉት ነው። አርባ ዓመት ሆኖ ያለፈው ኮቦና አመታቶ ናገረናል። ከዝቅተኛ ፋሚል ተነሶ ነው እዛ ደረጃ የደረሰ የነበረው። በጉራጌን በአማራም ፖለቲ የነበረ ነው ግን ነው። በጣም በጣም ከትንሽ ደረጃ ከተራ ወታደርነት ተነሶ ነው እዛ ደረጃ የደረሰ ያው እንግዲህ እድል ሆነና ጃን ሆይ ካሳደጓቸው ሰዎች በዘርም በምንም በምንም ከምንም ነገር የመጣ ነው። ያባት በጣም ትንሽ ቤተሰብ የመጣ ነበር እና ጥሩ ና ደንግ ጥሩ ሰው ነበረ። ናገሩም ብዙ በመንገድም አውራ ጎዳናው ሸልሞታል። ለአምሳ ዓመታቸውን ሲያከብሩ ብዙ ነገር አድርገውለታል። አሁንም በጉራጌኛ ዘፈን ብዙ ጊዜ ግልግል የሰራልም እየተባለ ዘፈን ይዘፈንለታል እና ጥሩ ስም ተክሎ ሄዷል። እንግዲህ ሚዜዎቹ ሀያ አምስት ሀያ አምስት ነው፣ በወንድም በሴት ታዳሚው ምን ያህል ሊሆን ነው? እንግዲህ ሰባት መቶ ሀምሳ ድረስ ነው ኤክስፔክት የምናደርገው የት ነው ቨርጂኒያ ነው ወይስ ሜሪላንድ ነው ሰርጉ ቨርጂኒያ ዋተርፈርድ የሚባል ቦታ ነው በወሩም ውስጥ ነው ያሳምርላችሁ ነው የምንለው እዚህ ላሉት ላልጠራሻቸው የባለቤትሽን ስም አልነገርሽኝም ሙሉ ስም አቶ አክሊሉ ይባላል እንግዲህ ለወይዘሮ ጤና አዳምና ለአቶ አክሊሉ የዛሬ ለየት ያለ ጋብቻ እዚህ ቤተሰብ ካላችሁ ባሻገር ሆናችሁ እንኳን ለዚህ ያበቃችሁ እንደምትሉ ተስፋ በማድረግ ከወይዘሮ ጤና አዳም ጋር ቆይታ አድርገናል እንደው መልእክት ካለሽ የመጨረሻ ጥያቄ ነው ጥያቄ እኔ ኢትዮጵያ ላላችሁት ዘመዶቼ ወንድሞቼ፣ እህቶቼ ላልመጣችሁ ደውሎ በጣም ደስተኛ ነኝ። እግዚአብሔር በሕይወቴ እያለሁኝ እንደዚህ ዓይነት ነገር እምፈልገውን ነገር ስላደረገልኝ እግዚአብሔርን በጣም አመሰግናለሁ። ደስ ብሎኛል። ደስ ይበላችሁ። ያው ነው እንዲሁም አክሊለም በሴም ቲም እንደ ኒው ኢላን ያው ስልን ጋር ነው የሚለው ስም አዎ እንደ እሺ አቶ አክሊለ እንዴት ነህ? እንኳን ለዚህ ቀን አደረሰ። አሜን አሜን። ታንኪ ታንኪ ተራ መተናለ እኔ ዛሬ እንድደውል ያደረገኝ 25 25 ሚዜ ያለበት ሰርግ አሜሪካን ውስጥ ይደረጋል ሲባል ለየት አለና፣ ለዛ ነው የደወልኩት። ይሄ ውሳኔ ሲወሰን እንዴት ይሆናል አላለም? በዙሪያ ያለ ጓደኛ ወዳጅ ሊሆን ይችላል 25 እንዴት ልናደርገው ነው አይነት ነገር ችግር አልተፈጠረም? መጀመሪያ ይገርማል። ይሄን ያህል ትልቅ ነገር ሆኖ ይታያሉ። እኔም አላሰፉም፣ ትንሽም አላሰበችም። በኋላ ነው። አይገርምም ቁጥሩ ብዙ ሰው ያስደነገጠ መሆኑን የገባኝ በኋላ ነው። ግን እንዳለች እሷም እንደነገረችን ብዙ ወዳጆች፣ እኛ ሁለተኛ ትዳራችን ነው ይሄ፣ ሌሎች አቁተናል፣ ከቀበሪ ትዳራችን ብዙ ሕይወት አሳልፈናል እና በዛ ሕይወት ውስጥ ብዙ ወዳጆች አሉ። ከልጅነት እስከ ዕውቀት ደራ እና አንዱን አስብተን አንዱን የምናወጣበት ሁለት ሶስት ወይም አራት አምስት ብለን የምንመርጠው ሰው ስለሌለ በዛ ምክንያት ነው ሀያ አምስት ሀያ አምስት ልናደረግ ይወሰናል ሀገር ነ አንዳንድ ሰው እንቅፋት እንኳን ቢመታው፣ ሌላ ሀያ አምስት ታዘጋጅታችሁ ነበር። እዚህ ሀገር እንደ ጁሪ ሲመረጥ በጣም ለየት ያለ ሰርግ ነው። አሁን ሽርሽር ላይ ሆናችሁ ነው የደወልኩላችሁ። አላቋርጣችሁ። በእኔ በኩል እንግዲህ የአብርሃምና የሳሪያ አድርገው ብያለው። አቶ አክሊለ